ሰላም እንደናችሁልኝ ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልክ ባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክታውን መጫናችሁን እንዳትረሱ። ዛሬም እንግዲህ በሌላ ጉዳይ ተመልሼ ወደ እናንተ መጥቻለሁኝ። ዛሬ አንድ የቻናል ቤተሰብ የሆነች እህታችን የምትሰራው አሰሪና ሰራተኛ የማገናኘት ስራ ነው እና አንዲት ሴትዮ ከክፍለ ሀገር የመጣችን ልጅ ከዚህ ቀደም የትም ሰርታ የማታውቅ ልጅ ከዚህ ሴትዮ ትረከባለች። ሴትዮዋም እንግዲህ ምንም ሙያ እንደሌላት እና ከዚህ በፊት የትም ሰርታ እንደማታውቅ ሲነገራት ችግር የለውም እኔ የምፈልግበት ዋነኛው ምክንያቴ ቤት ውስጥ ህጻናት ልጆች አሉና እነሱን እንድትጠብቅ ያደረገልኝ ብቻ ነው። ሙያውንም ችግር የለውም እኔ አለማምዳታለሁ ብላ በሀላፊነት ትረከባለች። ከስድስት ወር በኋላ እንግዲህ ሴትዮዋ ለጎረቤቷ ሌላ ሰራተኛ በመፈለግ እዚች ልጅ ጋር ትመጣለች። እናም ከዚህ ቀደም የወሰደቻት ልጅ ምን ላይ እንዳለች ስትጠይቃት ጥሩ ደረጃ ላይ እንዳለች እና ሙያም እንደለመደች ነበር የነገረቻት። እሷም እንግዲህ ይህንን ከሰማች በኋላ አመስግናት ለጓደኛዋም ሌላ ልጅ ሰታቸው ትሸኛለች። ከሶስት ወር በኋላ እንግዲህ እቺ ሴትዮ ለራሷ ሌላ ሰው ፈልጋ ትመጣለች። ከዚህ ቀደም የሰጠዎች ልጅሳ ተብላ ስትጠየቅ፣ እሷ ቤተሰቦቼ ናፍቀውኛል እነሱን ጠይቄ መምጣት አለ ብላ ወደ ቤተሰቦቿ ጋር እንደሄደች በዛው እንደቀረች ነበር እየነገረቻት። ይህንን ከሰማች በኋላ እንግዲህ አገናኟ በጣም ትናደድና እሷንም ያገኘቻት በጓደኛዋ በኩል ስለሆነ ጓደኛዋ ጋር ትደውልና ትጠይቃታለች። እንዴት እንደዚህ ታድርጋለች? ቤተሰብ እጠይቃለሁ ብላ ሄዳ እንዴት በዛው ትቀራለች? ይሄ ነውር ነው ብላ ስትጠይቃት፣ ጓደኛዋ ግን የነገረቻት ነገር በጣም ነበር ያስደነገጣት። ልጅቷ እርጉዝ እንደሆነችና የመውለጃዋ ቀን እንደደረሰ ነበር እሷ የሰማችው። ልጅቷ ስትኖርበት የነበረበት ቤት ውስጥ አንድ ወጣት ጎረምሳ አለ እና ይህ ልጅ ልጅቷን እያስገደዳት ወሲብ ፈጽም ነበረ። ከሷ ጋር እዚህ ጋር ማስተዋል ያለባችሁ የልጅቷን ክብረ ንጽህና የወሰደው ይሄ ራሱ ልጅ ነው እና ያንን ካደረገ በኋላ እያስፈራራት በተደጋጋሚ ጊዜ ወሲብ ይፈጽም ነበረ። ለሰው የምትናገር ከሆነ ይሄ ነገር ቤተሰብ የሚደርስ ከሆነ እንደሚገላት በተደጋጋሚ ጊዜ እያስፈራራት ነበረ። ነገር ግን ቀን እየገፋ ሲመጣ ልጅቷ ላይ የእርግዝና ምልክቶች መታየት ጀመሩ። ይህንን እንግዲህ ቤት ውስጥ ያለችው እናት ስታይ ልጅቷን ጠጋ ብላ ለመጠየቅ ሞከረች። ይህ ነገር እንዴት ሊፈጠር ቻለ እንዴት ሊሆን ቻለ ብላ ስትጠይቃት ልጅቷም እንግዲህ ልጁ ስላስፈራራትና መንገድ ስለማ ናት ራሷን ከመናገር ቆጥባ ነበረ። በዚህ ጊዜ እንግዲህ የልጅቷ ወድ እየገፋ ሲመጣ እናት በሰፈር ውስጥ ስሟ ከሚጠፋ ና እሷ ቤት ነው ያረገዘችው ተብሎ ስሟ ከሚጠፋ ብላ ልጅቷን ወደ መጣችበት ወደ ክፍለ ሀገር ትልካታለች፣ ገንዘብ ሰጥታት። እኔም እንግዲህ ይህንን ከሰማ በኋላ ልጅቷንም ቀርቤ ለማውራት ሞክሬ የነበረ ልጅቷም እንግዲህ የቤት ውስጥ የነበረው የመጀመሪያው ልጅ ነው ይህንን ያደረገብኝ ብላ ነበር ለእኔም የነገረችኝ። ይህንን ከሰማ በኋላ ጊዜው በጣም ስለሄደና እጃችን ላይ ምንም አይነት መረጃ ስለሌለ ልጁን አግኝተን በተቻለን አቅም ለማወጣጣት እንሞክራለን። የራሴ መንገድ እንግዲህ ልጁን ለስራ እንደምፈልገው አድርጌ አግኝቼ አለሁኝ። ካገኘውን በኋላ ነገሮችን ለመወጣጣት ሞክሬ አለሁኝ። እስከ መጨረሻው ድረስ አብሯችሁን ቆዩ። ፒስ ያው እና እዚያ ጋር ሄሎ፣ ይኸውና፣ ከፍለፊት እኮ ያየው ነው መኪና ውስጥ ና ወደዚህ፣ ይኸው፣ ይኸው ክላስ ያርኩልን ነው

እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ እስኪ ሰፈራችሁን ልገባ ነው እግዚአብሔር ከፈቀደም እንዳለን፣ ያው እንግዲህ በስልክ የተወሰነ ነገር አጫውቻለሁ። ምንድነው ዋናው እኔ ስለ ሰፈሩን ወደ እጅ ዋለው፣ በቃ ጥሩ ሰፈር ነው ለመኖር ጸጥ ያለ ምናምን ስለሆነ በቃ ለመኖር የሚመች ሰፈር ምናምን ስለሆነ ነው እንጂ። ሌሎች እኮ ብዙ ሰፈሮች አሉ ዋጋም የሚቀንሱ ሆን አሁን አሉ። አሁን ኒ ደግሞ እዚህ እናንተ ሰፈር ቀብድ ምናምን ከፍ ያለው። ኦኬ የት የት ለማን ነበረ? ነው የት አካባቢ ነው ያለው ነው አብርሽ አብርሽ ነው፣ በነገራችን ላይ እንትን ቁጥሩን የሰጠኝ ባለሱቁ በነሱ ሰፈር ነው ሰፈር ላይ ነው ጋር እንዳገናኘ የሆነ ሰውም እና ምንድነው፣ ስምን ግን አልነገርከኝም። ኦኬ እዮስያስ እባላለሁ እኔ ልገባበት እንዳልክ እባላለሁኝ ምንድነው ሰፈር ወደዛ ሰፈር እቃ ምናምን በቃ ኦሬዲ እኮ ቀብድ ምናምን ከፍዬ ጨርሻለሁኝ። እና ከጓደኞቼ ጋር አራት በአራት ክላስ ነበርና አንድ ፍራሽ ምንም በቃ ለኔ እኮ ይበቃኛል። እኮ እኔ ላጣ አይደለው እኔ እኮ ብቻ ነኝ ያለሁት። አንዳንዴ ከስራ ስመለስ እራሴ እኮ ጎኔን ለማሳረፍ ነው እንጂ እኔ ወይ ትዳር ኖሮኝ ምናምን ወይ ልጅሽ ኖሮኝ ምናምን ቢሆን እና ምንድን ነው እንትን ነበረኝ። ምንድነው ፍራሽ ነው አለኝ አንድ ፍራሽ አለኝ። ከዛ እዛ ላይ ደግሞ ጠረጴዛ ምናምን የላስቲክ ወንበሮች አሉ፣ ቲቪ አለኝ። ከዛ ምንድነው ቁም ሳጥንና ይሄ የኪችን እቃ የለም። ትንሽ ትንሽ እንደ ጠረጴዛ ነው ነገር ነችና እሷ ነበረች። የሚገርመ እቃዎቹ አንድ ላይ ቢሆኑ እንኳን እንደዚህ የሚወጡ እንኳን አይመስለኝም። እኔ ምን ነው ምን ተፈጠረ፣ አምስት ሺህ ብር ነው የጠየቀኝ እዛ እና ታውቅ የለሽም ልጆች አሁን በጣም ያስቸግራሉ በጣም እኔ ደግሞ ታውቅ የለሽም በራሴ ማለት ነው እነሱን እንትን ሳልላቸው በቃ ዝም ብዬ ወጣት ስለሆነ እኔም ወጣት ነኝ አንዱን ችግር ካልተረዳዳ ምኑን ወጣትነት በጣም ምን አረኩ መሰለህ፣ ሁለት ሺህ ብር እሰጣቸዋለሁ ብዬ ነበር ያሰብኩት። በራሴ ጓደኛ ከኔ ጋር የነበረው ጓደኛ ትንሽ ያው እሱም እንዴት እንደዚህ ታደርጋለህ ምናምን እያለኝ ነበር፣ ግን መጨረሻ ላይ እነሱ አምስት ሺህ ብር ምናምን ሲጠይቁ እሱ ራሱ በጣም ደበረው። ከዛ ከነሱ ጋር ካልተጣላው ምናምን እያለ ነበርና እኔ ተው እላለሁኝ እኔ ያኝንም ተው በቃ ችግር የለውም እላቸዋለሁ። ጓደኛዬንም ተው እላለሁ ጓደኛዬን ከሰጠቀ በቃ ከኔ ጋር እምጣላለህ ከዛ አንተ ምን አገባ ባላቃ ምናምን እያለ አሉ ከሱ ጋር ከዛ ተ ተጣሉ ከጓደኛዬ ጋርም። እና አሁን ታውቃለህ እንደዚህ አይነት ነገር እንዳይፈጠር ነው አሁን እናንተ ሰፈርም እንደዚህ አይነት ነገር እንዳይፈጠር መጀመሪያ ሰፈር ውስጥ ያሉትን ልጆች ላውራቸውና በአንተ አማካኝነት አሁን አንተ ፍቅር በጣም ምርጥ ሰፈር ነው የመጣው ቤትም ካገኘ በጣም ምርጥ ሰፈር ነው። ከሶስት ሰዓት በኋላ ምናምን ነው እንጂ እሱ ሰዓት ምንድነው? ምን አለ? አይ ከሶስት ሰዓት በኋላ ያው የትም ያለ ነገር ነው ያለ ነው። ምንድነው ያለው ያው ከሶስት ሰዓት በኋላ ያው ትንሽ ያው ሃንግም ያው የሆነ ትንሽ ትንሽ ወጣ ወጣ ያለ ባህሪ ያላቸው ልጆች እና ኖርማል ነው ብቻ ያው የትም አካባቢ እንደው በብዛት ቀን አለ አይደል? እንደ ሰው የሚዘረፈው እኛ ሰፈር ግን ያው ኖርማል ከሶስት ሰዓት በኋላ ነው አብዛኛው ሰው በጊዜ የሚገባው። ከሶስት ሰዓት በፊት ነው ሰው ያው ሰዓት ላፊ ሲሆን የትኛውም አካባቢ ላይ ያለ ነው። እውነት ነገር በነገራችን ላይ እኔ አንድ ነገር ልንገርህ፣ ይሄ መኪና ምናምን ስታይ የኔ እንዳይመስል እኔ አይደለም እኔ ምንድን ነው ሹፌር ነኝ እኔ ተቀጥሬ ነው የምሰራው። እና አይ ቲንክ ልጆቹም አምስት ሺህ ብር ሊሉኝ የቻሉት ይሄንም መኪናን ካዩና፣ ታሪያ እንዴት እነሱ እንደዚህ ለብሰ እንደዚህ ዘነጣክ? አዎ እኔ እኮሱ ነው በቃ ይሄን መኪናው የኔ ነው ምናምን ብሎ ስላሰቡ እኮ ነው ገባ። ለዛ ነው እና አሁን ለአንተም አሁን ቀድሜ መንገሬ ጥሩ ነው አሁን አሁን ለአንተ ሳልነገር ነገር ዕቃ አምጥቼ ምናምን ከአንተ ጋር እንትን ውስጥ ገባ። ኧረ ችግር የለም ከእናንተ ጋርም ልጣላ እችላለሁ፣ ገባህ። እና ያ ከመፈጠሩ በፊት ከአንተ ጋር እንደዚህ ተነጋግረን ከዛ በኋላ አንተም ለሰፈር ልጆች ለጀለሶች አስረድተሃቸው እንዲህ እንዲህ ነው ብለህ ነገርሃቸው ከዛ በኋላ እኔ እናንተን አልጎዳም እናንተን አልጎዳም። ትንሽ እቃ ነው እቃውን አይደል? ኧረ ችግር የለውም። እቃውን እና የሆነውን ነገር እናደርጋለን። ችግር የለውም። ያው በውጤት እኔም ትንሽ ጨርሰን ብለናል። አብዛኞቹ ናቸው ያው ቤተሰብ ዝም ያው ታቋለ ወደዚህ ወደዛ ያደረ ነው ምንለውና እና ያቺን ሳን ደዛ ነው ሳንቲሙን ምን እንትምሉትና አንድ ላይ ሆነን ከልጆች ጋራ ችግር የለም። እንት እናወርድላለን ምናምን አሁን ታሳየኛለ። ችግር የለውም። አንተ አሁን አስሮተኛ ፍል እንትን ካለ ኋላ ምን ስራ ምናም ሌላ ስራ አልሞከርክም? ምንም አልሞከርኩም። በቃ ያው እዚው ነው፣ ዝም ብዬ ሰፈር ውስጥ ነው ያ ምንለው ያው ከልጆች ጋራ ምናምን ያው አንዳንዴም ያው ሲገኝ ማታ ያው ዝም ብለን ተማሪ ምናም ከተገኘ ያው ሄዳና አረጋለ ዝም ብለን አሁን ምን አለ መሰለ፣ እኛ ቢሮውም አሁን መንጃ ፍቃድ አለ። አዎ አለኝ መንጃ ፍቃድ አለኝ። ያው እቺ ከሁለት ዓመት በፊት ነው እቺ ራው ቁጭ ብያለሁ። ስራ ምን ይሰራበት አይደለም። አዎ ምን አለ መሰለ፣ እኔም እንደዚህ እኔም የምሰራበት ቢሮ ውስጥ አንድ ልጅ አለ አለና እንደዚህ ሹፌር ነው እሱ እንደ እና ምንድን ነው ዲቪ ደረሰው እና ወደ ውጭናም ሊወጣ ስለሆነ የሱን ቦታ አሁን ቢሮአችን የሚተከሰው ይፈልጋል እና እኔ ችግር የለው ማናገርልህና አንተ እንድትገባው እና አድርጋለሁ ደስ ይለኛል ብራዘር ያው እኔም አሁን እናንተ ሰፈር ስለምገባ አንተም አሁን እንክብካቤን ችግር የለም አንተ ብቻ ለመግባት እስኪ ዝም በለ እስኪ ስለ ሰፈሩ እስኪ ጥሩ ጥሩ ነገሮች እናወራለን ያው ፍቅር ነው ሰው ቀን ፍቅር ነው ሁሉም ነገር ፍቅር ነው ያው ሰዓት ቀደም እንደነገርኩ ቀደም ጀማምሬ ይላል። ሰዓት ላፊ ሲሆን ያው የትም ቦታ ያለ ነገር ነው። ሰዓት ላፊ ሲሆን ያው ትንሽ ይከብዳል እንጂ ከዛ ውጪ ከሶስት ሰዓት በፊት ኖርማል ነው። ከሶስት ሰዓት በኋላ ያለቻት ሰዓት ትከብዳል። እንኳን እስከ ዛ ሰዓት እንኳን ማታመሽ ከሆነ ኖርማል ነው። ያው ብታመሽም ያው እንገናኛለን፣ አጋጣሚ ያገናኘናል። ግን ያው አዲስም ስለሆንክ ይከብዳል አዲስም ስለሆንክ ይቀብዳል። በጣም ሰፈሩ ትንሽ እስክትላመድ፣ አዲስም ስለሆንክ ይቀብዳል ግን አሪፍ ሰፈር ነው የመጣው በጣም ደስ የሚል ሰፈር ነው። እምነት ነው ታዲያ እሺ። አሁን ጥሩ ጎኑ ይሄ ከሆነ ምን ሰፈሩ ውስጥ ፍቅር ምናምን ከሆናችሁ። ከሰው ጋር የምትግባቡ አይነት ሰዎች ከሆናቸው እስኪ መጥፎ ጎን ስለእናንተ ሰፈር አንዳንድ መጥፎ ነገር ምናምን ካለ እስኪ ንገረኝ። አይ ምን መጥፎ ነገር ያው እንደነገርኩህ ነው። ይሄ አሁን ሶስት ሰዓት ምናምን አታምሽ። ከዛ በኋላ አዎ፣ ያው ከሱ ውጭ ሌላ መጥፎ ነገር ካለ ምን አለ? ከሱ ውጭ ምንም ነገር የለም ብራዘር። እኔ ግን አሁን እናንተ ሰፈር አንዳንድ የሰማኋቸው ነገሮች አሉ። ለምሳሌ አሁን ምንድነው ሰፈር ውስጥ እኔ አሁን ከኔ ጋር ስትኖረኝ የነበረች ልጅ አለች። ሰራተኛ ነች፣ የቤት ሰራተኛ ነች፣ ምታበስል ምናምን። አዎ እና እሷንም ጭምር ልጅ የምመጣው እና እናን ሰፈር አሁን ለዛ ነው አሁን እዚህ ጋር ጥሩ እና መጥፎ ነገሮችን እየጠየኩ ያለሁት ከዚህ በፊት እንደዚህ ሰራተኛ ምናምን እናን ሰፈር ተደፈረች ምናምን ነው አረገዘች ነው ምናምን ተብሎ ሲወራ እሰምቻለሁኝ እኛ ስፈር

አሁን ይሄው እዚህ ጋር ስላንተ ስታወራኝ አሁን እዚህ ጋር እንዳወራው ከሆነ ምስኪና አንተ ገባ ስራ ምናምን እንደሌለ 12ኛ ክፍል ጨርሰ ቁጭ እንዳልክ ምናምን ይነገርኝ አይደለ? አሁን ስለዚህ አሁን ገባ እኔ አሁን አንተ ያለህበት ሁኔታ ጥሩ ሁኔታ ላይ እንዳልሆን ካውቃለሁ። ስለዚህ አሁን ካንተ ጋር ችግር እንኳን ቢፈጠር ጥሩ ነገር ባይፈጠር እንኳን ካንተ ጋር ነገሮችን ተነጋግረን መፍታት እንችላለን። ምክንያቱም ወጣት ነህ፣ ነገ ብዙ ነገር ይጠብቃል አይደለ? አዎ እዚህ ጋር ግን የአንተ ህይወት ቢበላሽ ያንተ የሆነ ነገር ችግር ቢፈጠር ሀፕን ቢያደርግ ነገ እማትቋቋሙ ችግር ውስጥ ነው የምትገባው ገብቷል አሁን ምን ለማለት እየፈለኩ ነው ገብቶሃል አልገባኝ ማለት ምን ስለ ቤት ምናምን ነበር ስናወራ የነበረውና ነበርውና አሁን ትንሽ ሌላ ነገር ውስጥ እየገባ ነው እኔ ቤት አልፈለኩትም ቤትም አልፈልግም ምን ማለት ነው ትክክለኛው አመጣት እሺ እናንተ ቤት ውስጥ ስትሰራ የነበረችው ሰራተኛ አሁን ግን ቤት ውስጥ ነው ያለችው አ ምን ማለት ነው? እናንተ ቤት ውስጥ ስትሰራ የነበረችው ሰራተኛ ማለት ታውቃታለህ ወይስ ምን? የነገረች ነገር ብዙ ነገር ነግረኛለች እኮ። እናንተ ከእናንተ ቤት አውጥታችሁ ወደ ክፍለ ሀገር ነበር የሸኛችሁት? አዎ፣ እሄዳለች ወደ ቤተሰቦቿ እሄዳለች። በቃ ምን እያልክ ነው? ነገር አውቃለሁ እኔ እሷ ሁሉም ነገር ነግረኛለች። አንተ እያስፈራራሃት ከእሷ ጋር ወሲብ እንደምትፈጽም ሁሉ ነገር ነግረኛለች። አረ በእናትህ፣ በእግዚአብሔር እንደምን ሆነ ነው? በእናትህ፣ ምን ሆነ ነው? ይኸውልህ አሁን ሌላ ችግር ውስጥ ከምትገባ ያለውን ነገር በስነ ስርዓት ንገረኝና አስረዳኝና ከዛ በኋላ ምን ሆነ ነው? ምንም እኮ ማቆ ነገር የለም። እኔ ኦልሬዲ ወደ ቤተሰቦቿ እንደሄደች እኮ ነው ምናምን። አንተ አይደለ እንዴ እሷን ያስፈራራህ ወሲብ ስታየው? አረ በእናትህ፣ አረ በስማም በእናትህ፣ ዝም በል በእናትህ። አረ ዝም በል አባ፣ በእናትህ ምን ሆነ ነው እንዴ? አረ በእግዚአብሔር ዝም በል በእናትህ፣ ሁሉን ነገር አውቀዋለሁኝ። አሁን እዚህ ጋር የምትዋሸኝ ከሆነ እኔ አሁን እዚህ ጋር አንተ ጋር የመጣሁበት ዋነኛው ምክንያት ምንድነው ታውቃለህ? እኔ እንደወጣት ልረዳ ላግዝህ ብዬ ነው። ስለ አንተ ገና ነገ እኮ ብዙ ነገር ይጠብቃል አይደል እንዴ? አዎ ብራዘር፣ አንተ በቃ ትረዳኝ፣ በቃ ያለውን ነገር ለኔ፣ ሁሉ ነገር ነግራኛለች አንተ እንዳደረግ አይ አልነግርህም፣ ለኔ ምንም ነገር አላስረዳም የምትል ከሆነ ችግር የለውም

ሰምተሃል አይደለ አይተኸዋል አይደለ ይሄ አሁን ጓደኛዬ ነው ገብተኸዋል ይሄ ጓደኛዬ ነው አጠመርከኝ እንጂ ይሄ ጓደኛዬ ነው ገብተኸዋል አሁን ሌላ ችግር ውስጥ አንተ መግባት የማትፈልግ ከሆነ ያለውን ነገር ንገረኝ ይሄ አሁን ከእኔ ጋር ጓደኛዬ ስለሆነ ልጅቷ ሊያግዛት ስለፈለገ ነው እኔ ቤት ስላለች ሰው አሁን እኔ እያደረግኩ ነው የሚመስላቸው ሆዷ መጀመሪያ እኔ ቤት ስትገባ እንደዚህ አልነበረም ከዛ በኋላ ግን ሆዷ እየገፋ መጣ አሁን ከእኔ ቤት ብትወጣ ሰዎች የሚያስቡት እንዳልክ እንደዚህ ያደረገ ብሎ ነው ሰው የሚያስበው። ገብቷል። ይሄ እንዳይሆን ስለፈለኩኝ ነው አሁን። እኔ አረ በእናትህ ይሄንን ይዘበና፣ በእናትህ በእናትህ እኮ ነው አሁን። አስፈራራው አንተ። ምንም እኮ አደርጋለሁ እኮ አላልኩም ግን ያለውን ነገር ንገረኝ አሁን። ምንድነው እንደዚህ እንድታደርግ ያደረገ? ይሄንን በቃ አጋጣሚ ነው በቃ በጨብሲ አዎ፣ በቃ አንድ ቀን በጨብሲ ነው። በቃ እንደዚህ የሆነ የተፈጠረው። እኮ በቃ አንድ ቀን ብቻ አይደለም አደረገኝ ያለችው ሁሉ ነበር የነገረችኝ። እያስፈራራት ቤተሰብ የሚሰማ በቃ በቃ በቃ በቃ ነው። አንተ እንደደረክ አታውቅም። ማንም አያውቅም። በእናትህ ቤተሰብ አያውቅም እኮ በእናትህ። ምን ሆነህ ነው በእናትህ? እሺ ወደ መጣችበት ስትመልሷት ወደ መጣችበት ስትመልሷት አንተን ዶንክ እያወቀች ነው ወይስ ደግሞ ሳታውቅ ነው? አታውቅም እሷ ማንም ምንም ነገር አያውቅም። ታዲያ ማነው ነው ብላችሁ ነው ያሰባችሁት እናንተ ቤነ ስትኖር የነበረው አይደል አረ በናት በናት በናት እንደ አይን ነገር በናት በናት ከጉዳው ጣይ በናት ነገርኛለን ነገረን። በናትህ ስምንት ዓመት ምናምን እያልከኝ እኔ ምን አይነት ጉድ ነው? በናትህ እኔ አይደለም ይሁን አንድ ነገር ንገረኝ። ልጅቷ እናንተ ቤት ነው የምትኖረው? እናንተ ቤት ነው ያላችሁ አይደል? እንዴ ነበረ። አዎ እሱማ ነበረ፣ እኛ ጋር ነበረ። ግን የሆነ ሳሌ ማዘር ወዷ እየገፋ መምጣቱ ስታይ በቃ የሆነ ሳሌ ማፋጠት ጀመረች፣ ምናምን ነገር ምናምን ነገር። እኔም እንደውም አንድ ሁለቴ የሆነ ሰው ጋር ውጪ ምናምን ስጦታ ምናምን አይቻታል። እንዴ በቃ የሆነ ልጆች ጋር ምናምን ምናምን፣ በቃ ዝም ብላ ወደዚህ ሱቅ ምናምን እያለች ወደዚህ ወደዚያ ትላለች፣ ወንዶች ጋር ምናምን ነገር። ማዘርም በቃ ስታፈተኝ ምናምን፣ በቃ እኔ ምን ላደርግ፣ በቃ ብራዘር ይገባል አይደል እንዴ? ይኸውልህ፣ እሷ ከእናንተ ቤት ውስጥ ከእናንተ ብትወጣ ሱቅ ተልካ ነው የምትገባው አይደለ? ከየትኛው ወንድ ጋር ነው አንተ? እሷ ነው ያያት የዋሸኋት ነው ብራዘር፣ እኔ የዋሸኋት ነው ማዘር፣ እኔ የዋሸኋት ነው የዋሸኋት ነው እንጂ የምርም እንደዛ እሷ አድርጋ አይደለም። አዎ በቃ እኔ የዋሸኋት ነው። በቃ እኔ ለማዘር ያው እንድታምነኝ ብዬሽ ነው ማዘር። በእናትህ ይኸው አይደል

ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁ ይህን መስል ነበረ። እዚህ ጋር እንግዲህ ከልጁ መረጃዎችን ካገኘው በኋላ የህግ አካል ጠርቼ ነገሩ በህግ እንዲያዝ አድርጌ ያለሁኝ። አዲስ ነገር ሲኖር ተመልሼ መጥቼ በዚህ ጉዳይ የማሳውቃቸው ይሆናል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።